የዛሬ አበባዎች የነገ ቶፒኮች፣ ደህና ዋላችሁ። አሰባችሁ ሊያዬ ጠፋች ብላችሁ ተጨነቃችሁ? አይዛችሁ ስመጣ እመጣለሁ። በጣም ተላመድን፣ እኔ ማስለመድኳችሁ። ለሰከንድ ስጠፋ በቃ የት ጠፋሽ? በስልክ ነው በሜሴጅ ነው ምናምን ነግሬያችኋለሁ። አሁን ደግሞ ሳመር እየመጣ ነው፣ ቫኬሽን ሄዳለሁ። እስቲ ልመዱ፣ አንድ ቀን ሳታዩኝ ደሩ እንድትለምዱ ማለት ነው። ስጠፋ፣ ሙሉ ለሙሉ ስጠፋ እንድትለምዱ፣ እያለፋችሁ ያለፋችሁ ለማንኛውም ግን ፊሽካ ማልነፋው በኤልቫና ጉዳይ ልንገራችሁ። ሲልቫና ነች መሰለኝ፣ ያው ሲልቫና ኤርትራዊት ነች፣ በአባቷ የተደፈረች ነች። ይህን ሁሉ ቃል ስትወረውር የምታዩዋት ውስጡ ያለውን ጭንቀትና ውስጡ ያለውን ጉዳት እያወጣችሁ እያሳየቻችሁ ነው። ግን ብዙዎቻችሁ አይዶን ነው አለመማር ይሁን አለመረዳት ይሁን ብዙ መከራና ስቃይ ከማየት ቸልተኝነት ይሁን ወይም አልገባኝም። ይቺ ልጅ እኮ ታማለች። እናትየው ልጇ በአባቷ ተደፍራ አባቷ እንዳይከሰስ እናትዮዋ አብራ ከባለዋ ጋር ሆና ቁጭ ብላ ልጇን ትሰድባታለች። ምን አይነት ቤተሰብ፣ ምን አይነት ወላጆች ናችሁ? ግን በእንደዚህ አይነት መከራ ውስጥ ልጆቻችሁ ሲያልፉ እማትሰሟቸው፣ የማታምኗቸው ምን አይነት ቀሽም መሐይም ወላጆች ናችሁ? እስቲ አስባችሁታል? ልጅ በገዛ አባቱ እንኳን በአባታችሁ በማትፈልጉት ወንድ እንኳን መነካት እኮ አትፈልጉም። ያማልኩ ውስጣችሁ ይቀራልኩ። ይቺ ልጅ ተጎድታለች። የሚያግዛት አይዞሽ የሚላት ሰው ስላጣች ብቻ ነው እቃ በመስበር እና በማልቀስ ዲፕሬሽኗን፣ ጭንቀቷን፣ ሁሉ ነገሯን የምታሳያችሁ። ግን ሐኪም የሆነ ሰው ወይ ጥሩ የተሻለ አመለካከት ያለ ሰው ብታገኝ አይዞሽ አውጪ ይላታል። እሷኮ ያውም አሜሪካን ሀገር መብቷን ግዴቷን የምታውቅበት እንግዲህ አስቡ። ሜቢ እናቷ ወይ ቋንቋ አትችልም ወይ ሲስተሙን አታውቅም ወይ ትፈራለች ወይ ሰው ምን ይልሻል እንዳይላት፣ ወይ ከዚህ የባሰ መከራ ይቻለው ብላችን ብላ ነው እንጂ ልጃችሁ እንደዚህ እስክትታመም ድረስ። ነገ ህይወቷን የምታስተካክል ነገ ህይወቷን የምትመራ ሴት እንዲህ ተጎድታ ስታዩ በቴክስት በኮመንት እንኳን ምጽፉላት ልጆች። አጣጣምሽ ወይ ተመቸሽ? ያኔ ለምን እንደዚያ አቅም የሌለውን ልጅ ባይዘው? ልንገራችሁ፣ ከ1 ዓመት በታች ከ18 ዓመት በታች አቅም የሌለውን ሰው የሚመታና የሚሰድብ ለእኔ ደደብ ሰው ብቻ ነው። ደደብ ሰው ብቻ ነው። ራሷን በማትከላከልበት ሰዓት አባቷ ደፈራት። ዛሬ መናገር በምችልበት ሰዓት ደግሞ ለምን ተናገርሽ? አያሳዝናችሁም? ግን በጣም ብዙ ሰዎች እኮ እንደዚህ ያሉ በገዛ ቤተሰቦቻቸው እየተደፈሩ፣ ሰው ምን ይላል፣ ጎረቤት እንዳይሰማ፣ ሌላ ሰው እንዳያውቅብን፣ በአባቷ ስማችሁ፣ ለክብራችሁ ነው በቃ። የልጆቻችሁ መጎዳትና መተማም ሳይሆን ክብራችሁ፣ ለክብራችሁ ነው በቃ። እኔ ስሟት ነገር ማለትነገር ለቤተሰቦቼ ግን እናገርም ፖሊስ እያለሁ እንደዚህ ብዬ አልጋ ላይ ተዘርግቼ ተኝቼ እናቴ እስክትመጣ ልነግራት እናቴ አታምነኝም። ከእሱ ጋር ነበረ ከእሱ ጋር ሆና ነው የምትሰድበኝ። እናት እውነት፣ አንድ ጊዜ ሌባ ሁል ጊዜ ሌባ ነው። ዛሬ ሴሷን ታናናሾች እንደማይደፍር ምን እርግጠኛ ነች እናትየውና ነው የልጇን ደፋሪ ከልጇ አስበልጣ ይዛ። ሌሎቹም እየተደፈሩ እየተነኩ ይሆናል። እኔ ግን ይቅርታ አድርጉልኝ። አንዳንድ አባቶች ጀርመንም አይተናል። የገዛ ልጁን የአስራ አራት ነው የአስራ ሶስት ዓመት ልጅ ያስረገዘ አባት። አሁንም ደግሞ እች ልጅ በአባቷ ተደፍራለች። ብዙ ይሄ እነዚህ ወጡ እንጂ ያልወጡ ደግሞ ብዙ አሉ። እውነት ከተናገራችሁ እንገላችኋለን፣ እንዲናረጋችኋለን፣ እንመልሳችኋለን እያላችሁ ልጆቹን እያሰቃያችሁ በእንደዚህ አይነት ትራማ በእንደዚህ አይነት ጭንቀት ውስጥ ሕክምና ማግኘት የሚችሉበት ሀገር፣ መብታቸው የሚጠበቅበት ሀገር፣ የሚፈልጉትም የሚያወሩበት ሀገር በማንም መሀይም ግን ልጆች እንደዚህ አቢ ሲደረጉ በጣም ያሳዝናል። እውነት የወንድሜ ስድም ስም እንዳይጠፋ የአባቴ ስም እንዳይጠፋ ሰዎች እንደዚህ እንዳይሉኝ ከአበሻ ሶሳይቲ እንዳሉ በቃ ሰው መጠቋቋሚያ እንዳሉን ለክብራችን፣ ለክብራችን እያላችሁ ስንት ልጆችን እየጎዳችሁ በየቤታችሁ ያላችሁ ህሊናችሁ ይውቀሳችሁ፣ ይመማችሁ በእውነት እንጂ እንደዚህ አይነትን ሰው ለፍርድ ነው ማቅረብ ያለባችሁ ለፍርድ። በጣም ያሳዝናል። አንዳንድ መሐይምና ደንቆሮች ግን ልጅቷን አይዞሽ ከማለት ይልቅ ምን ያስለፈልሻል በሽተኛ እብድ አጣጥመሸል። እስቲ አስባችሁታል? ሕፃን ልጅ ምንም የማያቅ ልጅ የደፈረ ሰው ዛሬ ደግሞ ሀሳቧን ጭንቀቷን ስትናገር ለምን ተናገርሽ? አፍሽን ዝጊ። እናንተ እንሷን መሰሉ ሰዎች፣ መድፈር መደፋፈር የለመዳችሁ ሰዎች፣ የተደፈረ ሰው ሊያማችሁ ይገባል። እናንተ እህታችሁ ላይ፣ እናታችሁ ላይ፣ ወንድም እህቶቻችሁ ላይ ማድረግ የማትፈልጉትን ለምድን ነው የሌላ ሰው ላይ እንደዚህ አይነት ጉዳት ቁስል ሊገባችሁ የማይችለው። ለማንኛውም ግን ሲልቫና ሀፍታይ አጆሆ እኔ ምመክርሽ ሳይኮሎጂ ጋር ሂጂ። ኪዲናፕ ሳይኮሎጂ አቦሆ ደግሞ እንደዚህ ያደረገሽ ያስደፍሮ እንትን የሚልሽን እናትና አባትሽን፣ እውነቴን ነው ምልሽ ከራስሽ አይበልጥ የዘላለም ቁስል የዘላለም ጭንቀትሽ ነጋንቺ ልጅ ብትወልጂ በልጆች ላይ የሚሆን ስለሆነ ክሰሻቸውን እናሳስሪያችሁ ብላችሁ ተጨነቃችሁ ይ ስመጣመጣ በጣም ተላመድን። እኔ የማስለመድኳችሁ ለሰከንድ ስጠፋ በቃ የት ጠፋሽ በስልክ ነው በሜሴጅ ነው ምናምን ነገራቸዋል። አሁን ደግሞ ሳመር እየመጣ ነው፣ ቫኬሽን ሄዳለሁ። እስቲ ልመዱ፣ አንድ ቀን ሳታዩኝ እደሩ፣ እንድትለምዱ ማለት ነው። ስጠፋ ሙሉ ለሙሉ ስለጠፋ እንድትለምዱ እስቲ እያለፋችሁ ይሁኝ። ለማንኛውም ግን ፊሽካ ማልነፋው በኤልቫና ጉዳይ ልንገራችሁ። ሲልቫና ነች መሰለኝ፣ ሲልቫና ኤርትራዊት ነች፣ በአባቷ የተደፈረች ነች። ይህን ሉቃስ ተረውር የምታወት ውስጧ ያለውን ጭንቀት እና ውስጧ ያለውን ጉዳት እያወጣችሁ እያሳየቻችሁ ነው። ግን ብዙዎቻችሁ አይዶን ነው፣ አለመማር ይሁን አለመረዳት ይሁን ብዙ መከራና ስቃይ ከማየት ችልተኝነት ይሁን ወይም አልገባኝም። ይቺ ልጅ እኮ ታማለች። እናትየው ልጇ በአባቷ ተደፍራ አባቷ እንዳይከሰስ እናትየው አብራ ከናቱ ከባለዋ ጋር ሆና ቁጭ ብላ ልጇን ትሰድባታለች። ምን አይነት ቤተሰብ ምን አይነት ወላጆች ናችሁ? ግን በእንደዚህ አይነት መከራ ውስጥ ልጆቻችሁ ሲያልፉ የማትሰሟቸው፣ የማታምኗቸው ምን አይነት ቀሽም መሃይም ወላጆች ናችሁ? እስቲ አስባችኋት፣ ልጅ በገዛ አባቱ እንኳን፣ በአባታችሁ በማትፈልጉት ወንድም እንኳ ወንድም እንኳ መነካት እኮ አትፈልጉም። ያማል እኮ፣ ውስጣችሁ ይቀራል እኮ። ይች ልጅ ተጎድታለች። የሚያግዛት አይዞሽ የሚላት ሰው ስላጣች ብቻ ነው እቃ በመስበር እና በማልቀስ ዲፕሬሽኗን ጭንቀቷን ሁሉ ነገሯን የምታሳያችሁ። ግን ሐኪም የሆነ ሰው ወይ ጥሩ የተሻለ አመለካከት ያለ ሰው ብታገኝ አይዞሽ አውጩ ይላታል። እሷ ኮ ያውም አሜሪካን ሀገር መብቷን ግዴቷን የምታቅበት እንግዲህ አስቡ። ሜቢ እናቷ ወይ ቋንቋ አትችልም፣ ወይ ሲስተሙን አታቅም፣ ወይ ትፈራለች፣ ወይ ሰው ምን ይልሻል እንዳይላት፣ ወይ ከዚህ የባሰ መከራ ይቻለው ብላ ነው እንጂ። ልጃችሁ እንደዚህ እስክትታመም ድረስ ነገ ህይወቷን የምታስተካክል ነገ ህይወቷን የምትመራ ሴት እንዲህ ተጎድታ ስታዩ በቴክስት በኮመንት እንኳን ምጽፉላት፣ ልጆች አጣጣምሽ ወይ ወይ፣ ተመቾሽ ወይ? ያኔ ለምን እንደዚያ አቅም የሌለውን ልጅ ባይዘወይ? ልንገራችሁ፣ ከዓመት በታች ከ18 ዓመት በታች አቅም የሌለውን ሰው የሚመታና የሚሰድብ ለእኔ ደደብ ሰው ብቻ ነው፣ ደደብ ሰው ብቻ ነው። ራሷን በማትከላከል በማትከላከልበት ሰዓት አባቷ ደፈራት። ዛሬ መናገር በምችልበት ሰዓት ደግሞ ለምን ተናገርሽ? አያሳዝናችሁም? ግን በጣም ብዙ ሰዎች እኮ እንደዚህ ያሉ በገዛ ቤተሰቦቻቸው እየተደፈሩ፣ ሰው ምን ይላል፣ ጎረቤት እንዳይሰማ፣ ሌላ ሰው እንዳያውቅብን። በአባቷ ስማችሁ፣ ለክብራችሁ ነው በቃ። የልጆቻችሁ መጎዳትና መታመም ሳይሆን ክብራችሁ፣ ለክብራችሁ ነው በቃ። እኔ ስሟት ምንም አልተናገርኩም ነበር ለቤተሰቦቼ፣ ግን እናገር፣ ፖሊስ መጣን ሊወስደን ነው፣ ፔሬዴ መጡ ከኒች እያለው እንደዚህ ብዬ አልጋ ላይ ተዘርግቼ ተኝቼ እናቴ እስክትመጣ ልነግራት እና አታምነኛሱ ጋር ነበረከሱ ጋር ሆና ነው የምትሰድበኝ። እናት እውነት፣ አንድ ጊዜ ሌባ ሁልጊዜ ሌባ ነው። ዛሬ ሴሷን ታናናሾች እንደማይደፍር ምን እርግጠኛ ነች? እናት ነው የልጇን ደፋሪ ከልጇ አስበልጣ ይዛ፣ ሌሎቹም እየተደፈሩ እየተነኩ ግን። ይቅርታ አርጉልኝ። አንዳንድ አባቶች ጀርመንም አይተናል፣ የገዛ ልጁን 14 ነው የአስራ ሶስት ዓመት ልጅ ያስረገዘ አባት። አሁንም ደግሞ እች ልጅ በአባቷ ተደፍራለች። ብዙ ይሄ እነዚህ ወጡ እንጂ ያልወጡ ደግሞ ብዙ አሉ። እውነት ከተናገራችሁ እንገላችኋለን፣ እንዲናረጋችኋለን፣ እንመልሳችኋለን እያላችሁ ልጆቹን እያሰቃያችሁ በእንደዚህ አይነት ትራማ በእንደዚህ አይነት ጭንቀት ውስጥ ሕክምና ማግኘት የሚችሉበት ሀገር፣ መብታቸው የሚጠበቅበት ሀገር፣ የሚፈልጉትም የሚያወሩበት ሀገር በማንም መሐይም ግን ልጆች እንደዚህ አቢዩ ሲደረጉ በጣም ያሳዝናል። እውነት የወንድሜ ስድም ስም እንዳይጠፋ የአባቴ ስም እንዳይጠፋ፣ ሰዎችም እንደዚህ እንዳይሉኝ ከአበሻ ሶሳይቲ እንዳሉ በቃ ሰው መጠቋቆሚያ እንዳሉን፣ ለክብራችን ለክብራችን እያላችሁ ስንት ልጆችን እየጎዳችሁ በየቤታችሁ ያላችሁ ህሊናችሁ ይውቀሳችሁ፣ ይመማችሁ በእውነት እንጂ እንደዚህ አይነትን ሰው ለፍርድ ነው ማቅረብ ያለባችሁ፣ ለፍርድ በጣም ያሳዝናል። አንዳንድ መሐይምና ደንቆሮች ግን ልጅቷን አይዞሽ ከማለት ይልቅ ምን ያስለፈልሻል በሽተኛ እብድ አጣጥመሸል። እስቲ ያስባችሁታል፣ ህፃን ልጅ፣ ምንም የማያቅ ልጅ የደፈረ ሰው ዛሬ ደግሞ ሀሳቧን ጭንቀቷን ስትናገር ለምን ተናገርሽ አፍሽን ዝጊ። እናንተ እሷን የመሰሉ ሰዎች፣ መድፈር መደፋፈር የለመዳችሁ ሰዎች፣ የተደፈረ ሰው ሊያማችሁ ይገባል። እናንተ እህታችሁ ላይ እናታችሁ ላይ ወንድም እህቶቻችሁ ላይ ማድረግ የማትፈልጉትን ለምንድን ነው የሌላ ሰው ላይ እንደዚህ አይነት ጉዳት ቁስል ሊገባችሁ አይችልም። ለማንኛውም ግን ሲልቫና ሀፍታይ አጆሂ፣ እኔ የምመክርሽ ሳይኮሎጂ ጋ ሂጂ፣ ኪዲናፕ ሳይኮሎጂ አቦሂ። ደግሞ እንደዚህ ያደረገሽ ያስደፍሮ እንትን የሚልሽን እናትና አባትሽን፣ እውነቴን ነው ምልሽ ከራስሽ አይበልጥ። የዘላለም ቁስል የዘላለም ጭንቀትሽ ነጋንቺ ልጅ ብትወልጂ በልጆች ላይ የሚሆን ስለሆነ ክሰሻቸውን፣ እናሳስሪያቸው።